እ እሺ እንኳን ደህና መጣችሁ። እግዚአብሔር የተባረክ ይሁን። እንዴት ነው ልባችሁ? ለእግዚአብሔር ቃል የተዘጋጀ ነው? እንግዲህ እሱን እግዚአብሔር ያውቃል። አንደኛዋንስ መልእክት እየተማርን ነው። ምዕራፍ ሁለት ቁጥር አስራ ስምንት ላይ ደርሰናል። አንዳንድ ቦታ የምዘገየው በጣም አስፈላጊ የሆኑ ነጥቦች ሲኖሩ ነው። አሻሚ የሆኑ ብዙ ሰዎች ግራ የሚጋቡባቸው ነጥቦች ካሉ ቆም ብዬ እዛ ሳስምር ማባከኔ ጊዜ ማባከኔ አይደለም። እዚህ ምዕራፍ ሁለት ቁጥር አስራ ስምንት ላይ ጀምረን ያልጨረስነው ቃል አለ እዚህ ጋ ዮሐንስ ወዳጆች ሆይ ይህ የመጨረሻው ዘበን ነው ይላል። የመጨረሻው ዘበን ሲል እሱ ራሱ ያለበት ያ ትውልድ ጌታ የሚመጣበት እንደሆነ ነው እሱ የተረዳው የደረሰበት። ነገር ግን ሁለት ሺህ ዓመት ሆኗል። እሱ ብቻ አይደለም ጴጥሮስም፣ እንደገና ሐዋርያው ጳውሎስም፣ ዮሐንስም፣ ያዕቆብም ዘበኑ እንደደረሰ እወቁ እያሉ ጽፈዋል። ግን ሁለት ሺህ ዓመት አልፏል እና ብዙዎቹ ግራ ተጋብተዋል በዚህ ሀሳብ አይ ቲንክ ባለፈው ጊዜ በጣም ግልጽ አድርጌ ያቀረብኩ ይመስለኛል በእግዚአብሔር መንፈስ ውስጥ ሆኖ በዘለዓለማዊ የእግዚአብሔር ሀሳብ ውስጥ ሆነው ነው ያን የተናገሩት በሰብአዊ አንደርስታንዲንግ አይደለም በዚህ ዓለም ሲስተም ውስጥ ሆነው አይደለም እና የእግዚአብሔር ዘለዓለማዊ ውስጥ እኛም ብንገባ እንደዛም ነው ቅርብ ሆኖ ነው የሚታየን። አንድ ሺህም ዓመት አንድ ቀንም ልዩነት አይኖርም፣ በእኛም ዘንድ ማለት ነው። ስለዚህ እነኚህ ሰዎች እንደ ዘበኑ ክርስቲያኖች ጉጉ ከመሆን የተነሳ የተናገሩት አይደለም፣ በውስጣቸው ያለውን ነገር ነው። እኛም በዘበናችን ያሳለፍነውን ምስክርነት በመጠኑ አካፍያችሁ ነበረ እና ከዛ ቀጥሎ ዮሐንስ እዚህ ጋ ያለው ምንድን ነው? እንደምታውቁት የክርስቶስ ተቃዋሚዎች ወይም የክርስቶስ ተቃዋሚ ይመጣል። አሁንም ደግሞ እንደምታውቁት ይኸው የክርስቶስ ተቃዋሚዎች ወይም የክርስቶስ ተቃዋሚ ተነስቷል ይላል። ነይሄ የክርስቶስ ተቃዋሚ የሚለው ማንን እንደሆነ በደንብ ማወቅ ይኖርብናል። አክቹዋሊ በብሉይ ኪዳንም ሌዋታን የሚለው ተወርዋሪው እባብ የሚባለው እሱ ነው፣ የእግዚአብሔር ተቃዋሚ እና በተለይ ደግሞ በዳንኤል ላይ ታናሹ ቀንድ የተባለ ምዕራፍ ሰባት ላይ ሄዳችሁ ታገኛላችሁ። ምዕራፍ ሰባት ጀምራችሁ ብታነቡ ስለመጨረሻው ዘመን ነው ዳንኤል የጻፈልን። ወደ ራእይ መጽሐፍ ስንመጣ ደግሞ ስ ነው ራእይን የሚጻፈልን ደግሞ የክርስቶስ ተቃዋሚ ይለዋል። ሐዋርያው ጳውሎስ ደግሞ የአመፃ ሰው ይለዋል። እነኚህ ሁሉ በአጠቃላይ በመጨረሻው ዘመን ስለሚገለጠው ስለ ሐሰተኛው ክርስቶስ ነው። ይህ ሐሰተኛ ክርስቶስ የሚለውን አሁንም ግልጽ እንዳደርግላችሁ እፈልጋለሁ። ለነገሩ ሐሰተኛ ክርስቶስ የሚባለው የክርስቶስ ተቃዋሚ የሚባለው የሚለው ሀሳብ በሁለት ከፍለን ባለፈውም ትንሽ ነካ አድርጌ እነግራችኋለሁ። በአንድ መልኩ ኢየሱስ ክርስቶስን የሚቃወም ማለት ነው። ግልጽ በግልጽ ወይም ቃል በቃል ይሄ ኢየሱስ ክርስቶስ አይደለም ብለው የሚቃሙ እነኚህ የክርስቶስ ተቃዋሚዎች ናቸው ዮሐንስ ነው በተደጋጋሚ በተደጋጋሚ ይህን ቃል የተጠቀመው ምክንያቱም በዛ ጊዜ እነኚህ ኖሰሶች ኖሰሲዝም የሚባሉ ኖቲኮች ኢየሱስ ክርስቶስ አይደለም ወይም ስጋ አለበሰም ብለው ያስተምሩ ስለነበረ የክርስቶስ ተቃዋሚ ይላቸው የነበረ ዮሐንስ ነው በሁለተኛ መልኩ ደግሞ የክርስቶስ ተቃዋሚ የሚለው ወይም በሌላ መልኩ ሀሰተኛ ክርስቶስ የምንለው ክርስቶስ እኔ ነኝ ብለው የሚነሳው ነው የክርስቶስ ተቃዋሚዎች ልብ እንድትሉ ፈልጋለሁ ብዙዎች ናቸው። ይሄ ግን እኔ ክርስቶስ ነኝ ብሎ የሚነሳው አንድ ነው። በሐዋርያት ጊዜ በዛ ዘመን እኔ ክርስቶስ ነኝ ብሎ የተነሳ የለም፣ ግን ጌታ ኢየሱስ ክርስቶስ ብዙ ሐሰተኛ ክርስቶሶች እንደሚነሱ ተናግሯል። ታዲያ የሚገርማችሁ ነው በእኛ ዘመን በዚህ ትውልድ ውስጥ በየትኛውም ትውልድ እኔ ክርስቶስ ነኝ ብሎ ያልተነሱ በእኛ ዘበን በጣም ብዙዎች ተነስተዋል። ሊትራሊ ቃል በቃል እኔ ክርስቶስ ነኝ ብለው እዚህ ብዙ አልሰሩም እንጂ የተነሱ ሰዎች በስማቸው የምናውቃቸው ወንድሞች ተነሰው ነበር። ራሳቸውን ክርስቶስ አድርገው እዚህ እዚሁ ኬንያ ብትመለከቱ ብዙዎች ተነሰው ነበር፣ በአሜሪካ ብዙዎች ተነሰው ነበር። ጌታም እንደተናገረው ብዙ ሀሰተኛ ክርስቶሶች የሚላቸው አሉ። ነገር ግን ሀሰተኛው ክርስቶስ የምንለው ወይም አውሬው የሚባለው ወይም ታናሹ ቀንድ የሚባለው በመጨረሻ ዘበን ከሰይጣን ከዲያብሎስ ስልጣን ተቀብሎ ዓለምን ስለሚቆጣጠረው ነው። እሱን ለብቻው እንድታዩት እፈልጋለሁ። ሀሰተኛ ክርስቶሶችና ና ሀሰተኛ ክርስቶስ ልዩነት እንዳለው እወቁ። የክርስቶስ ተቃዋሚና የክርስቶስ ተቃዋሚዎች ብዙ ልዩነት እንዳለው በዚህ እንድትረዱ እፈልጋለሁ። ስለዚህ በዛን ጊዜ ብዙዎች የክርስቶስ ኢየሱስ ተቃዋሚ አሁን ባልኳችሁ ሁኔታ የተነሱት ኢየሱስ ክርስቶስ አይደለም በሚል እንጂ እኔ ክርስቶስ ነኝ በሚል የተነሱ አልነበሩ እና እዚህጋ አሁን ዮሐንስ ብዙዎች ነው የሚለው እና የኢየሱስ ክርስቶስ ተቃዋሚዎች እንደደረሰ የሚያመለክተው ይሄ የመጨረሻው ዘበን እንደሆነ ነው እያለ መጨረሻ ዘበን ላይ ደርሰናል ብሎ ይሄንን ወስዶታል። ስለመጨረሻው ዘመን በደንብ አድርገን ስለተማን፣ አሁን ወደዛ መደጋገም አያስፈልገኝም። በደንብ አድርገን ተምረናል ስለመጨረሻው ዘመን። እንግዲህ ቅድም እንደነገርኳችሁ በብሉይ ኪዳን መታወቂያ መለያ ስሙ ይሄ የእግዚአብሔር ተቃዋሚ የተባለው ተሰሎንቄ ላይም አለ። ሁለተኛ ተሰሎንቄ ምዕራፍ ሁለት ላይ የእግዚአብሔር ተቃዋሚ የሚላል ራሱን ከሁሉ በላይ ከፍ ከፍ የሚያደርግ ከእኔ በስተቀር ሌላ አምላክ የለም ብሎ የሚነሳ በእግዚአብሔር ቤተ መቅደስ ተቀምጦ እኔ አምላክ ነኝ አምልኩኝ የሚለው እሱ በራዕይ ምዕራፍ አስራ ሶስት ላይ የተገለጸው አይነት ነው። በብሉይ ኪዳን ግድም እንደነገርኳችሁ ግን በተለይ ኢዮብ ላይ ምዕራፍ 26 ቁጥር 13 ብትመለከቱ ተወርዋሪው እባብ ይለዋል። ተወርዋሪው እባብ እንደገና ደግሞ ረአብ ረሃብ ሳይሆን ረአብ ተብሎም የሚጠራው እሱ ነው። እንደገና ኢሳያስ ምዕራፍ 27 ቁጥር አንድ ላይ ሄዳችሁ ብትመለከቱ ሌዋታን ይባላል። ይሄ ሁሉ ስም የተሰጠው የእግዚአብሔር ተቃዋሚ ተብሎ በብሉይ ኪዳን የሚታወቀው ነው። አሁን በመጨረሻው ደግሞ ያው ሐሰተኛ ክርስቶስ ተብሎ በጣም ግልጽ እየሆነ መጥቷል ማለት ነው። እንግዲህ በዘመናት ውስጥ ስንሄድ የክርስቶስ ተቃዋሚዎች ወይም እግዚአብሔር ተቃዋሚዎች በጣም ብዙዎች ተነስተዋል። በጣም ብዙዎች አሁን ወደዛ ቢሄድ ጊዜ መጨረስ ይሆንብኛል እና በየዘመኑ በጣም ብዙዎች ተነሰው ነበር እግዚአብሔር ቤተ መቅደስ ገብተው እግዚአብሔርን ቤተ መቅደስ አርክሰው የራሳቸውን ኢሜጅ እዛ አድርገው እና በጣም ብዙዎች ኢቨን እስከ ሮም መንግስት ድረስ ወይም ቤተ መቅደሱ እስኪፈርስ ድረስ ብዙ ተነሰው ብዙዎች ተነሰው በእግዚአብሔር ቤተ መቅደሱ ውስጥ ገብተው እንመለክ ብለው የራሳቸውን ኢሜጅ የሰቀሉ አሉ እና በዘመናችን በተለይ ደግሞ ብዙዎችን የሚያስተው እኔ ክርስቶስ ነኝ በማለት ድንቅና ተአምራት በማድረግ እንደሆነ ጌታም ተናግሯል፣ ሐዋርያቶችም ተናግረዋል። እና ይሄ ደግሞ አሁን የአስተኛው ክርስቶስ በቅርብ ጊዜ በቅርብ ጊዜ ይታወቃል። አሁን ስራውን እየሰራ ነው። ነገር ግን ራሳችን እናዘጋቸው፣ ሁሌም ሳናገር አላልፍም። ይሄ መጨረሻ ዘበን ነው ስንል ከዚህ በፊት ይሄ የመጨረሻ ዘበን ነው ብለው እንደሚያስተምሩት አይደለም። በእርግጠኝነት ይሄ መጨረሻ ዘመን መሆኑን የምናቅበትን መንገድ አሳያቻችኋለሁ። ከእግዚአብሔር ቃል የተነሳ እንደ ትንቢት መናገር ሳሆን ከእግዚአብሔር ቃል አውጥቼ ይሄ የመጨረሻ ዘበን መሆኑን ሳንጠራጠር የመጨረሻ ዘበን መሆኑን የምናውቅበትን መንገድ አካፍያቸዋለሁ። ከዛ አሁን አልፌ ሌላ ደግሞ የሚናገራቸው ነገሮች አሉ። ለየት ባለ ሁኔታ ምዕራፍ እዚሁ ምዕራፍ ሁለት ቁጥር ሀያ ላይ ስለነኙሁ ሐሰተኛ ነቢያቶች እየተናገረ ስለ ክርስቶስ ኢየሱስ ተቃዋሚዎች እየተናገረ ኢየሱስ እሱ ክርስቶስ አይደሉም ስለሚሉት ስለሚላቸው እየተናገረ እነኚህ ከኛ ጋር ነበሩ ነገር ግን ከኛ ወጡ እያለ ይናገራል፣ እያጋልጣቸዋል። እና ከመጀመሪያውኑ አብረው ነበሩ ከሐዋርያት ጋር ነበሩ። እነኚህ ክርስቶስ ኢየሱስን ኢየሱስ ክርስቶስ አይደለም ብለው ሲያስተምሩ የነበሩ ከነሱ የወጡት እነ ዮሐንስ እነ ጴጥሮስ እነ ያዕቆብ የሚያውቋቸው ሰዎች ናቸው። ልክ ይሁዳ ከእነሱ መካከል እንደወጣ እንደዚሁ ከመካከላቸው የወጡ ነበር። እነሱ ይናገር ይናገር እና ቁጥርሃ ላይ እንዲህ ይላል፣ እናንተ ግን ይላል፣ እናንተ ግን ከእርሱ ቅዱሱ ቅባት አላችሁ፣ ሁላችሁም እምነትን ታውቃላችሁ። እኔ የምጽፍላችሁ እውነትን ስለምታውቁ ስለማታውቁ አይደለም ነገር ግን እውነትን ስለምታውቁና ከእውነትም ምንም ውሸት ስለማይወጣ ነው ክርስቶስ አይደለም ብሎ ኢየሱስን ከሚክደው በቀር ሀሰተኛ ማን ነው ይህ አብንና ወልድን የሚክድ የክርስቶስ ተቃዋሚ ነው ወልድን የሚክድ ሁሉ አብ የለውም ወልድን የሚያምን አብ አለው። እዚህ ጋ ከቁጥር ሀያ ላይ ልብ ብላችሁ ከሆነ እናንተ ግን ከእርሱ የተቀበላችሁት ከጌታ የተቀበላችሁት ቅዱሱ ቅባት የሚለው መንፈስ ቅዱስን ነው። ወደታችን ወረድ ብሎ የተናገረው አለ ማንም እንዲያስተምራቸው አያስፈልግም ይላል እና ይዋለን እና ምንድን ነው የሚያስተምረው? ይሄ ቅዱስ ቅባት ከክርስቶስ የተቀበልነው ቅዱስ ቅባት ብትሉ ኢየሱስ ክርስቶስ እንደሆነ እሱን ነው የሚያሳየን። ጌታም ከኔ ያለውን ክብር ወስዶ ለእናንተ ያሳያችኋል ይላል ዮሐንስ ምዕራፍ ዐሥራ ስድስት ላይ ሄዳችሁ ብትመለከቱት፣ ኢየሱስ ክርስቶስ እንደሆነ፣ ኢየሱስ ጌታ እንደሆነ፣ ኢየሱስ መለኮት እንደሆነ የሚገልጽላችሁ መንፈስ ቅዱስ ነው። ቅባቱ ነው ይላል። አንዳንዶቹ ይህንን ቃል በተሳሳተ መንገዱ ወስደው ወደታች ወደ እናየዋለን ማንም ሊያስተምራችሁ አያስፈልግም የሚለውን ወስዶ አስተማሪዎችን የማይቀበሉ ወንድሞች ተነሳው ነበር። በጣም ተቸግረን ነበር። እና አስተማሪዎች መኖር እንዳለባቸው ከእግዚአብሔር ቃል ደግሞ የተጻፈልን ነገር አለ። በቤተክርስቲያን ውስጥ ሐዋርያት፣ ነቢያት፣ ወንጌል ሰባኪዎችን አስቀምጦ አስተማሪዎችንም አስቀምጧል። እነኛ አስተማሪዎች የእግዚአብሔርን ቃል የሚያስተምሩ ናቸው። ሆኖም ክርስቶስን ሊገልጹልን አይችሉም። የክርስቶስን ክብር አምጥተው ሊገልጹልን አይችሉም። ይሄ የመንፈስ ቅዱስ ስራ ነው፣ የመንፈስ ቅዱስ ድርሻ ነው። ስለዚህ ኢየሱስ ክርስቶስ እንደሆነ የሚገልጽላችሁ መንፈስ ቅዱስ ከእሱ ተቀብላችኋል፣ እሱ ይገልጽላችኋል ብሎ ነው የሚናገረው። ከእርሱ የተቀበላችሁት ቅባት ስለ ሁሉ ነገር ያስተምራችኋል። ቁጥር ሃያ ሰባት ላይ ሄዳችሁ ብትመለከቱ ይነግራችኋል። ኢየሱስ ክርስቶስ እንደሆነ በቃል ሳይሆን ክብሩን አምጥቶ ነው የሚያሳያችሁ እሱን የሚያስተምራችሁ እያለ ይናገራል። ይህን በደንብ አድርጋችሁ እንድትይዙት እፈልጋለሁ። አንዳንዴ የእግዚአብሔርን ቃል በትክክለኛ ሁኔታ ካልተረዳን ስ እኛም ለሌሎቹ ለማስተማር ለማስተላለፍ ስንፈልግ እንዲሁ የተሳሳተ ነገር እናስተላልፋለን። እንደዛ እንዳይሆን ደጋግሜ የምነግራችሁ ማንም አስተማሪ አያስፈልግም ተብሎ ተጽፏል ማንም እንዲያስተምራቸው አያስፈልግም ተብሏል። መጽሐፍ ቅዱስ ትምህርት ቤት ስንከፍት በጣም ትቸግረን ነበር። ይ ቤተክርስቲያን ስታለች መጽሐፍ ቅዱስ ትምህርት ቤት ከፍታለች እያሉ ሲያስተምሩ ነበረ። ጀስ በቃ ካለማወቅ የተነሳ ነው። ልፈርድባቸው አይደለም። ይህን ቃል መሰረት አድርገው ነው። ግን ራሳቸው እኮ ያስተምራሉ። እንደገና ማንም እንዲያስተምራቸው አያስፈልግም ብለው ይቃወማሉ። እና አለመረዳት አለመብሰል ነው እና ይሄ እንግዲህ አለመብሰል አለማደግ፣ በአእምሮም የበሰላችሁ ሁኑ የሚለው የእግዚአብሔር ቃል እዚጋ ነው እንግዲህ። በአእምሮም የበሰልን ስንሆን መንፈሳዊንም ነገር ለመረዳት እንችላለን። በአእምሮ እንጭጭ የሆኑ ሰዎች የእግዚአብሔርን ነገር መንፈሳዊንም ነገር መንፈሳዊ ቢሆንም መረዳት አይችሉ፣ መያዝ አይችሉ፣ ኮምፕሬንስ ማድረግ አይችሉም። የአእምሮ ብስለት ኢስ ሪሊ ኢምፖርታንት ነው ምላቸው። ስለዚህ ልብ እንድትሉ እፈልጋለሁ እዚህ በተለይ ከቁጥር ሀያ ስድስት እስከ ሀያ ሰባት ላይ ማንም እንዲያስተምራችሁ አያስፈልግም የሚለው እንዲሁ ጥሬ ቃሉን ይህን ብቻ ይህን ቴክስት ብቻ ብንወስድ ማንም እንዲያስተምራቸው አያስፈልግም ብለን እውነት ነው አስተማሪዎችን ላንቀበል ነው ማለት ነው። እሱ ግን ዮሐንስ ይህንን ያለው ኢየሱስ ክርስቶስ እንደሆነ ማንም ሊያስተምራችሁ አያስፈልግም ወይም ኢየሱስ ክርስቶስ እንደሆነ ማንም ሊገልጽላችሁ አይችልም ኤክሴፕት ያ ቅባት ከእርሱ የተቀበላችሁት ቅባት እሱ ያስተምራችኋል። ኢየሱስ ክርስቶስ እንደሆነ እሱ ይገልጽላችኋል ማለት ነው። እዚህ ከቁጥር ምዕራፍ ሁለት ቁጥር ሀያ ስምንት እስከ ሀያ ዘጠኝ ደግሞ በእርሱ ኑሩ የሚለው ቃል አለው። ጌታም ራሱ ደጋግሞ በእኔ ኑሩ፣ በቃሌ ኑሩ፣ በእኔ ብትኖሩ ቃሌ በእናንተ ቢኖር ቢኖር ፍሬ ታፈራላችሁ እያለ የሚደጋግማቸው ቃላቶች አሉ። ያንንም ወንጌሉን የጻፈው ዮሐንስ ራሱ አሁን እዚህ ጋር ደግሞ በእርሱ ኑሩ ሚንስ በክርስቶስ ኑሩ ማለት ነው። በክርስቶስ ኑሩ፣ ሌላውን ነገር አስወግዱ ማለት ነው። ከክርስቶስ ጋር ሌላ ነገር ደባል ቀን ልንይዝ አይገባም፣ ደባል ሊኖር አይገባም። በእሱ ጋር በህይወታችን ክርስቶስ ኢየሱስ ብቻ ዋነኛ ሆኖ ጌታ ሆኖ ንጉሥ ሆኖ በእኛ መኖር አለበት። በእርሱ መኖር ደግሞ ከፈለገን እሱም በእኛ ይኖራል። ይሄ የምርጫ ጉዳይ ነው። ክርስቶስ አታስፈልገኝም ካል በግድ እኔ ያስፈልጋለሁ ብሎ በእኛ አይኖርም። አስገድዶን አይኖርም ነው የምላቸው እትትሩ ነገር ግን እኛ ፈቅደን ጌታዬ፣ አምላኬ ስንለው፣ ንጉሴ፣ አዳኜ፣ ቤዛዬ፣ ጽድቄ፣ ቅድስናዬ ማንተነ ስንለው ከዛም ሁሉ በላይ ሆኖ የተተረፈረፈ ህይወት ሰጥቶን በእኛ ይኖራል። እዚህ ላይ እንደገና የምዕራፍ ሶስት ላይ ሄዳለው ዘልዬ፣ ቶሎ ቶሎ መጨረስ እፈልጋለሁ እና በጣም ጊዜ ለመውሰድ እና በደንብ አርጌ ደግሞ ላካፍላችሁ የምፈልገው ምዕራፍ ሶስት ነው። ምን ይላል? ከአንድ ጀምሮ አነብላችኋለሁ። የእግዚአብሔር ልጆች ተብለን እንጠራ አብ ምንኛ ታላቅ ነው። እኛም እንዲሁ ልጆቹ ነን። አለምኛን እኛን ስለማወቀን እርሱን ስላላወቅ ነው! ወዳጆች ወይ እኛ አሁን የእግዚአብሔር ልጆች ነን፣ ወደፊት ምን እንደምንሆን ገና አልተገለጠም። እርሱ በሚገለጥበት ጊዜ እናየዋለን፣ እርሱን እንደምንመስል እናውቃለን። በዚህ ይህን ተስፋ የሚያደርግ ሁሉ እርሱ ንጹህ እንደሆነ ራሱም ንጹህ ይሁን እያለ ይናገራል። እዚህ ጋር ልብ እንድትሉ ይፈልጋለሁ ወገኖች ወይ የእግዚአብሔር ልጆች ነን ስንል እግዚአብሔር አባታችን ስንል፣ ይሄ ስኖት አናሎጂ አናሎጂ አይደለም፣ ምሳሌያዊ አባባል አይደለም ማለት ነው። ቃል በቃል የምንወስደው ጉዳይ ነው። አይ ቲንክ ከዚህ በፊት ዮሐንስ ወንጌል ስንማር በደንብ አድርገን ያየን ይመስለኛል። እግዚአብሔር አባታችን ነው ስንል ልብ እንድትሉ ይፈልጋለሁ ከራሳችሁ ጋር እያየዙ እና የእግዚአብሔር ልጆች መሆናችን የሚመሰክርልን መንፈስ ቅዱስ ስላለ ግር አንልም። እርግጠኛ ነኝ የእግዚአብሔር ልጆች ነን። እግዚአብሔር አባታችን ነው ስንል የአባትና የልጅን ዝምድና እንደ ምሳሌ አድርጎ ለማስረዳት አይደለም። ቃል በቃል እግዚአብሔር አባታችን ነው፣ ቃል በቃል እኛም የእግዚአብሔር ልጆች ነን። እዚህ ጋር ደጋግሞ ሲናገር ታችሁ ከሆነ የእግዚአብሔር ልጆች መሆናችን አብ እንዴት አይነት ፍቅር ነው በልባችን አትረፍርፎ ያፈሰሰው ካለ በኋላ ቀጥሎ እንዲሁ ነን ነው የሚለው። ባለፈው ነግሪያቸዋለን ነን ማለት ነን ነው ምሳሌ አይደለም ማለት ነው። ይህንን የልጅነት ስፍራ ይህን የልጅነት ስልጣን ያገኘ ነው ከእግዚአብሔር በመወለድ ነው። እራሱ ይህንን የጻፈልን ዮሐንስ ምዕራፍ አንድ ቁጥር አስራ ሁለት ላይ ለተቀበሉት ሁሉ በስሙ ለሚያምኑት ለእነሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው። እዚህ ጋ ቢያቆም ኖሮ የአዶፕሽን ቲኦሎጂ ምናልባት ግራ ሊያጋባን ይችል ይሆናል። ምክንያቱም በአዶፕሽን አንድ ሰው ሌላውን ሰው ወስዶ፣ ሌላውን ልጅ ወስዶ የልጅነት ስልጣን ሊሰጠው ይችላል። የልጅነት መብት ሊሰጠው ይችላል። ስለዚህ እንደ ልጅ ሆኖ መውረስም ይችላል። ከሌሎች ልጆች እኩል የመውረስ መብት ሊሰጠው ይችላል። ስለዚህ የልጅነት ስፍራ የልጅነት ስልጣን ብቻ አይደለም እኛ የተሰጠን። እዚህ ጋር ስናገር ለተቀበሉት በስሙ ለሚያምኑት ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው በሚል አላቆመም። እነሱ ይህን ስልጣን ያገኙት የልጅነት ስፍራ ያገኙት በመወለድ ነው ነው የሚለው ከእግዚአብሔር ተወለደው ነው። ይህን የልጅነት ስፍራ ያገኙት የልጅነት ስልጣን ያገኙት ከስጋና ከደም አይደለም ከእግዚአብሔር በመወለድ ነው ይላል እዚህ ጋም ቅድም እንደነገርኳችሁ ዮሐንስ እግዚአብሔር ልጆቹ እንድንሆን እንዴት አይነት ፍቅር አትርፍርፎ እንደሰጠን እዩ ካለ በኋላ ቀጥሎ ምን አለ እንዲሁ ልጆች ነን በቃ ወረድ ብሎ እንደገና አሁንም የእግዚአብሔር ልጆች ነን ነው የሚለው ቁጥር ዘጠኝ ላይ እንደገና በደንብ በሌላ መልኩ እናየዋለን ከዛ በፊት ግን ግልጽ እንዲሆንላችሁ አንድ ሰው ቅድም ነካ እንዳደረግኩት በሁለት መንገድ የልጅነት ስፍራ የልጅነት ስልጣን ሊያገኝ ይችላል። ተምረነዋል፣ ከዚህ በፊትም ዮሐንስ ወንጌል ስንማር። አንደኛው እንደው ጊዜ የሚኖርና ለእናንተ መልሱን ብሰጥ ከእናንተ መልሱን ባገኝ አይጠፋችሁም፣ እርግጠኛ ነኝ። አንደኛው የልጅነት ስልጣን የምናገኝበት በማደጎነት ነው፣ በአዶፕሽን ነው፣ ጉድፈቻ በመሆን አንድ ሰው የሌላውን ሰው ልጅ ወስዶ ጉዲፈቻ አድርጎ ያሳድገዋል፣ ማደጎ አድርጎ ያሳድጋል፣ ወይም ደግሞ አዶፕት ያደርገዋል ማለት ነው። ይህ በሚያደርግበት ጊዜ ከሌሎች ልጆች ከተወለዱትን ልጆች እኩል የመውረስ መብት በአባቱ በዛ አዶፕት ባደረገው ሰው ስም መጠራት፣ ኤቭሪቲንግ እኩል የልጅነት ስፍራና ስልጠን ሊሰጠው ይችላል ብያቸዋለሁ። በዚህ መልኩ አንድ ሰው የልጅነትን ስልጣንና ስፍራ ያገኛል። በሁለተኛ መንገድ ደግሞ የልጅነትን ስፍራ የሚገኘው በምንድን ነው? ቶሎ መልሱልኝ። በመወለድ ነው ማለት ነው፣ በመወለድ ነው። ስለዚህ አሁን እኛ የእግዚአብሔር ልጆች የሆን ነው እግዚአብሔር እኛን ማደጎ አድርጎ በህግ አዶብት አድርጎ ነው ወይስ ደግሞ ከእግዚአብሔር በመወለድ ነው የልጅነት ስፍራ ያገኘ ነው ብለምንል በምንድን ነው በመወለድ ነው ማለት ነው አዶብት የተደረገ ሰው እና የተወለደ ሰው ልዩነቱ ምንድን ነው ብትሉ እንደው ቶሎ ቶሎ ለማሳጠር አዶብት የተደረገ አዶብት ያደረገውን ሰው በማደጎነት የወሰደውን ሰው ባህሪ ወይም ሄሬዲቲ ወይንም ደግሞ ዴኔን አለ በአሁኑ ጊዜ የለው ባህሪ የለውም ገብቷቸዋል እኩል ከሌሎች ልጆች ከተወለዱት ጋር መብትና ስፍራ፣ ስልጣን ሊሰጠው ይችላል። ግን ዲኤንኤን በውስጡ የለም ወይም ባህሪው የለው። አዶብት ያደረገው ሰው ንብረቱን ቢያወርሰውም ባህሪውን ሊያወርሰው አይችልም። የተወለደ ግን የተወለደ ከአባቱ ምን ይወርሳል? ባህሪን ይወርሳል። አሁን ያው እንደምትመለከቱ የቴክኖሎጂ መጥቷል፣ ዴኔን ተወስዶ ይረጋገጣል ማለት ነው። ስለሆነ ከእግዚአብሔር በመወለድ የልጅነት ስፍራ ማግኘታችን የሚያረጋግጥልን አንደኛ፣ ቃሉ ምንድን ነው የሚለው ከመለኮታዊ ባህሪ ተካፋይ ሆናችኋል ይላል። ከመለኮታዊ ባህሪ ምክንያቱም ከእግዚአብሔር ስለወደንን ባህሪውን ተካፍለናል ማለት ነው። በሁለተኛ ደረጃ ደግሞ እግዚአብሔርን አባት አባት ብለን የምንጮህበት የተወለንበትን የልጅነትን መንፈስ በእኛ ላክ ይሄ ሮሜ ላይ የምታገኙት ግልጽ የሆነ ቃል ነው። አባት አባት ብለን ገላትያ ላይ የምታገኛላችሁ የምንጮህበትም ያ የልጅነት መንፈስ የተወለንበት የተወለንበት የተወለንበት የልጅነት መንፈስ ነው። ውስጣችን ገብቶ እግዚአብሔርን አባት አባት ብለን እንድንጮህ በውስጣችን የሚቃትተው ኖቶሊዳት ልብ ብላችሁ ከሆነ እራሱ የእግዚአብሔር የአባትነቱ ባህሪ፣ የአባትነቱ ህልውናው በእኛ ውስጥ አለ። ለዚህ ነው አባት ብለን ልንጮህ ያስቻልን። ገብቷችኋል? ለምን ከእግዚአብሔር ስለተወለድን? ከባህሪው ተካፈልን። ይሄ ባህሪ በምንልበት ጊዜ ግን መለኮታዊ ባህሪ ነው የተካፈልን። ነው መለኮታዊ ባህሪ ተካፈልን ማለት መለኮት ሆን ማለት አይደለም። ወደዛ ፈቀቅ እንዳንል እንጠንቀቅ። አንዳንዶቹ ጉጉ ከመሆናቸው የተነሳ እኛም ትንሽ ክርስቶስንን ወደ ማለት መጥተዋል ነው። በጭራሽ ከመለኮት ባህሪ ተካፋይ ብንሆን መለኮት ሆን ማለት አይደለም። ግን ኦፍኮርስ ከመለኮት ባህሪ ተካፋዮች ሆነናል። ይህን በጣም አጥብቃችሁ እንድትረዱ ነው የምፈልገው። ለዚህ ነው የምደጋግመው ለምን እንድትረዱ ፈለግኩ ብትሉ ልጆች መሆናችሁን አውቃችሁ የልጅነትን ስፍራችሁን እንድጠብቁ ነው፣ ነግሌጅያንስ እንዳትሆኑ። ለእግዚአብሔር ልጆች ከመሆን የበለጠ የሚደረግልን ነገር የለም። ልጆች ከሆን ደግሞ እንደ ልጆች መታዘዝ አለብን። ከመለኮታዊ ባህሪ ተካፋይ ከባህሪው ተካፋይ ስለሆነን ያ ባህሪው ምንድን ነው ብትሉ ጽድቁ ነው፣ ቅድስናው፣ ፍቅሩ፣ ብርሃኑ፣ ሕይወቱ፣ ቸርነቱ ኤቭሪቲንግ፣ ተቆጥሮ የማያልቅ የእግዚአብሔር ባህሪ ተካፋዮች ሆነናል። ስለዚህ በቅድስና በጽድቅ ልንኖር ይጠበቅብናል። የሰማዩ አባታችሁ ቅዱስ እንደሆነ እናንተ ምን ሆኑ ቅዱሳን ሁኑ። በተለይ በአሁኑ ጊዜ ያለውን ትውልድ በአሁኑ ጊዜ ያሉትን ክርስቲያኖች ኢቭን የቤተ ክርስቲያን መሪዎች ብትመለከቱ ለቅድስና የሚኖራቸው ስፍራ በጣም ያነሰው ይሆንባቸዋል። ስለዚህ በቀላሉ ልትዘናጉት ትችላላችሁ። ይሄ ቅድስና ወገኖች፣ ወይ በስጋችን ምኞት አማካይነት፣ በአይናችን አምሮት አማካይነት ሊበከል ይችላል። ስለዚህ ዊ ሃ ቱ ኬፕት ጽድቅን፣ ቅድስናን፣ የእግዚአብሔርን ብርሃን በአጠቃላይ የእግዚአብሔር ብርሃን የእግዚአብሔር ቅድስና ጽድቁ በእኛ ስላለ ያንን መጠበቅ ይጠበቅብናል። ለአጭር ጊዜ ብላችሁ ወገኖች ሆይ ርሻፍ ላታደርጉ ዶንት ዌቭ እንዳታደርጉ ቢፎር በጌታ በክርስቶስ ላይ ተመስርተን በእሱ ላይ ስር ሰደን እሱ ወደ መምሰል ልናደርግ ሲገባን የዚህን ዓለም ሲስተም በመከተል ጌታን እንዳናሳዝነው በኋላም የልጅነትን ስፍራም ልናጣ እንችላለን። በነገራችን ይህ ነገር በሚቀጥለው ጊዜ በደንብ አርጌ እንደገና ላስጨበጣችሁ ፈልጋለሁ። ይ ፋንዳሜንታል የሆነ ነገር ነው። በህይወታችን ሊኖር ደንደናይት መዲቴት ልናደርገው የሚገባ ነገር ነው። ምንድነው መዲቴት የምናደርገው ብትን ለካን የግዚብሔር ልጅ ነኝ ብለን ከዚህ የበለጠ የሚያስፈልገኝ ነገር ምን አለ? ለዘላለም የግዚብሔር ልጅ ነኝ፣ ለእግዚአብሔር እገዛለሁ፣ እግዚአብሔር አባቴ ነው፣ ኢየሱስ ክርስቶስ ወንድሜ ነው እንደዚህ ብትሉ ወገኖች ትተሳሳታላችሁ ማለት አይደለም። እሱ ራሱ ወንድሞቼ ብሎ ሊጠራ አላፈርም ካለ እኛ ወንድማችን ነው ለማለት ተጽፏል። ልጁ በብዙ ወንድሞች መካከል ሰምታችሁኛል። በብዙ ወንድሞች መካከል በኩር ይሆን ዘንድ ነው የሚለው። አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ ኢየሱስ ክርስቶስ እንዲመስሉ አከበራቸው ነው። ሮሜ ስምንት ላይ ታገኛላችሁ። ልጁ በብዙ ወንድሞች መካከል ሰምታችሁኛል። በብዙ ወንድሞች ብዙ ወንድሞች ከየት ተገኙ ብትሉ ከእግዚአብሔር በመወለድ ነው። በምን ብትሉ ክርስቶስን በማመናችን። ስለዚህ ጌታ ኢየሱስ ወንድሜ ነው ብል እኔ እግዚአብሔር ቃል ስለሚደግፈኝ አልፈራም። ጽድቃችን እንዳልነው ቅድስናችን ነው ጌታችን ነው አምላካችን ነው እንዳል፣ ወንድማችንም ደግሞ ልንል እንችላለን። ምንም የሚያሳፍር ነገር የለም። እንሳሳታለን ብላችሁ አታስቡ። እኔ አጀስ ፌል አንዳንዴ እንዲያው ወንድም ሲመጣልኝ፣ ሌላውን ነገር ሁሉ ትቼ ወንድሜ ብለው ደስ ይለኛል። ጌታ ሆኖ ሲመጣ፣ አምላክ ሆኖ ሲመጣ፣ ንጉሥ ሆኖ ሲመጣ፣ ሌላውን ነገር ሁሉ ማለት ትቼ የእኔ ጌታ የምል በውስጤ የሚፈነድቅ ነገር አለ። ጌታዬ እንድለው የሚያሰኝ አባትነቱም እግዚአብሔር አባትነቱ ሲመጣ፣ እንደው ደጋግሜ ደጋግሜ ደጋግሜ አባት ወይ አባት ወይ አባት ወይ ብዬ ብል አልጠግበውም። እግዚአብሔር ይባርካችሁ። ኬፒት በህይወታችሁ ይህን ጠብቁ። አኑሮት ወዳ ወዲ ትበሉ። ከዚህ የበለጠ የሚደረግልን ነገር ይሆን? እሺ ተባረኩ። እዚጋ እንጨርሳለን።